ጣናስ ምጣናሄሄአኝናቆያበ ያለውን ነገር ማውራት አለባቸውሁድእ እንደዛ አደረኩ። በቃ አንተ የእኔን ፍቅር እንዲገባ ስለፈለጉ ብቻ ነው እንጂ ከእሱ ጋር ምንም ነገር የለኝም። የእውነት ምንም ነገር የለኝም። መተናል መተናል መተናል በሰበር ማለቴ በሰበርና በትኩስ ዜና ጡጡጡ አዋጅ አዋጅ አዋጅ የሰሞኑ ቡጥቡጥ አብቅቶ ሰላምና ፍቅር ወደኛ መጥቷል። ዛሬ በአዋጅ ነው የምንገባው፣ በአዋጅ ማለት ነው ቤተሰብ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እየተሰማችሁን ሐሳብ፣ አስተያየት በኮሜንት እንድትሰጡኝ እያልኩኝ፣ በነገራችሁ የዛሬ ሙሉ ቀን ደብሮ ነው ያልኩትኝና ለምን እንደው አላውቅም። ቀን ራሱ በቪዲዮ አልመጣሁላችሁ። የሆነ አንድ ቪዲዮ ብቻ ነበር የፖስትኩላችሁ። በቅድ ስሪ ስሪ አላለኝም ሀፒ ላይቲ እንደተከፈተ አሁን ወደ እናንተ መጣሁላችሁ ማለት ነው። የኔ ውድ ቤተሰቦች እንዴት ናቸው? የኔ ተናፋቂዎች አለውላችሁ ሁሉ ሰላም ነው። እስኪ እንግዲህ የዛሬውን ቪዲዮ እያየ ነው፣ እየገመገም ነው፣ እየመረመር ነው እንሄዳለን ማለት ነው። በቅድሚያ ግን አንድ ነገር ተናግሬ ማለት ፈልጋለሁኝ። ልዩና ልዑል ይጣመሩ የምትሉ ሰዎች ነግሬያችኋለሁ፣ ነግሬያችኋለሁ። ምላሴ ጥቁር ነው እንዳደረግማችሁ ከልዑል ላይ አይናችሁን አንሱ ማለት ነው። አይናችሁን አንሱ። ሲቀጥል ደግሞ የጓደኛን ጓደኛ በፍጹም ሌላ የጓደኛን ፍቅረኛ ጓደኛው ሊወስድ አይችልም። ኦኬ፣ ይሄ እንደ ዝምድና ነው የሚቆጠረው? ከመቼ ወዲህ? እንደዛማ ከሆነ እኮ ስንቶቻችን ጓደኞቻቸው ሲለያዩቸው እየፈለጉን ነ የተለያየን ሰዎች አደግን። ግን በማንነታችንም፣ በሃይማኖታችን፣ በማንነት አይፈቅድም። ሲጀመር የያብ ጓደኛ የነበረ ያብ ማለት ለልኡል ወንድሙ ነው። ተግባባን። ስለዚህ የጓደኛ ጓደኛ ሊሆን አይችልም። በእውነተኛው መንገድ ራሱ ከሄዳችሁ ማለት ነው። ስለዚህ የጣመረው የምትሉትን ነገር ተከበሩ፣ ስነ ስርዓት ያዙ። ምን ነው ሸዋ እናንተ ግን፣ እኔ የያዝኩት ነገር ሁላ እንደሚያምራችሁ አቃለሁኝ። እና ሌላኛው ነገር ደግሞ ስትዘረጥጧት ከርማችሁ ዛሬ ልኡል ማን ነው? ልዩ ወይኔ፣ ልዩ ሰው ወይኔ፣ ወይኔ፣ ወይኔ። እንደኛ እንደ አበሾች እንደ ቅመሞች እኮ እነ ትክክል እኮን እናንተም ትክክል፣ እኛም ትክክል፣ እነሱም ትክክል፣ ሁላችንም ትክክል። አዎ ሁላችንም ትክክል ነን። ማንም ትክክል ያልሆነ የለም እንዴ። እንደዛ ስታጥረግ ርጓት ከርማችሁ ዛሬ በጣም ልዩ ሰው ናት። እውነታችሁን ነው። በጣም ልዩ ናት እንዴ ልዩ ናት ነገሩ ማለት ነው። አረፍ ተንፈስ ብለን ጀራውን ሩዙን ምን ብለን በአዲስ ነገር ስለምንመለስ አይዟችሁ፣ አይዟችሁ። እናንተ አንዱ ለቀን እረፍት አንድ ሳምንት ወይ እረፍት ስለሚያስፈልጋችሁ እረፍት እንስጣችሁ ብለን ነው እንጂ እንቀጥላለን። ቦጥንቦጣችን እንደዛ የሚባል ነገር የለም። እናም እነትክክሎች ማለት ነው። ልዩ በምንም ተአምር በዚህ ልክ ጥሩ ልትሆን እንደማችል ዛሬም ነገ ማስረግጬ እነግራችኋለሁ፣ ምክንያቱም የፈለገ ተአምር ቢሆን አሁን ይሄ የግሃዱ ዓለም እውነት ነው። በነገራችን ላይ ሁሉ የተሰራው ነገር የገሃዱ ዓለም እውነት ነው። ግማሹ ሰው እውነት አድርጎት የራሱን ነገር ሲገልጽ ነበረ። ግማሹ ሰው ድራማ መስሎት ድራማ ሆኖ ተረድቶት የራሱን ሀሳብ በሳቅ መልክ ሲገልጽ ነበረ። ግን ደግሞ ይሄ ድራማም ሆነ እውንም ሆነ የገሃዱ ዓለም እውነታ እንደሆነ በዚህ አጋጣሚ ልታቆት ይገባል። በዚህ ዓለም ላይ ስንኖር ብዙ ነገሮችን እናስተናግዳለን። ከሱም መካከል በነሄሉ ህይወት ውስጥ የተስተናገደው ነገር ነው። እሱም የቀድሞ ፍቅረኛ መምጣት፣ አንዱ በአንዱ ላይ ቺት ማድረግ፣ በልህ በሌላ ሰው ፍቅረኛው ማስደብደብ፣ ጓደኛ ተብሎ ለእነሱ ሲሟገት አንተ ፈልጋት ነው መባል ልክ እንደ ልዑል ካራክተር፣ ሁሉም ሁሉም እዚህ ጋ የተሰራው ነገር በሙሉ በዚህ በገሃዱ አለም ያለ እውነት ነው። ይሄን ልታምኑት ይገባል። በዚህ አጋጣሚ ትናንት ያ መጣ የተባለው ሰው ወይኔ ግን እናንተ እናንተ ቆይ ቆይ ቆይ፣ ብዙ ከማለት ይመስላል ነው እኔ ማለ ያ ይሄ ይሄ ሁሉ ደም ማፈሰት ብዬ ወገን፣ ትናንትና እበር ድረስ ምን የሚያክል ገንቦም የሚያክል ፌርሙዝ አጥ ሚሰርች ብሄድላችሁ፣ ጥበቃ አልመለሰኝም። ምን አለኝ? አትታወቂም ደግሞ ምን ደሞ ሌላ ነገር ደስበት ስመተሽ ቢሆነ አረቀምሽም ቢሆን አስገባኝ ብለው ወይ ፍንክች ወይ ንክት የአባቱ ልጅ ብሎ አባረረኝ ማለት ነው። እኔ ማጥኝ ተሳለ ስለት እሱም ድኖ ወደ ኤርፖርት ለመሄድ በቃ ማለት ነው። እውነቱን ስ ነግራችሁ በስማ ይገርማል፣ ይገርማል፣ ይገርማል። እንደዛ ያ ሁሉ ደንፈሱ አገግመህ እንደው ያብዬኔ እኮ እንደ ልዑልዬ እንደ ለ ነገሩ ጠንካራ ሆነ ነው። ልዑል እንኳን ምን ህግ እንደ ሲጀመር ወፍራም ሰኩ ማለት ነው። አቅም የለውም ታቃላቸው። ልዑልዬ ደግሞ ዝም ብላ ወንዱ ንፍትፍት አለች እንጂ አቅም የላትም እና ስትቀጣቀጠው ለዛ ነው የተጋደመው። አንተ ግን ያ ሁሉ ደንፈሱ ራሱ ዩ ዛሬ ምን በቃ ብረት ብረት ና እንዴ! ብረት ምን አውቃለሁ እናንተ እና ማለት ነው። ቤተሰቦቻችን አየር መንገድ ያረገጣት ዩቲዩበር በእናታችሁ እስኪ ጥቀሱልኝ። አሁን ነው ብዬም ውብዬም ትናንትና ፌን ትነቀለች አሉኝ። እኔ ወሬ ነው ቁም ያለው እነሱም ጋር አላየም አላየም። እነሱ ጋ ተናድጄባቸው ማለት ነው። እና ውብዬ ፌን ትነቀለች አሉ ከአየር መንገድ አዛዝለው ወስደዋታል አሉኝና እንግዲህ አየር መንገድ ደርሶ ያልመጣ የለም። እነሄሉ ነበሩ የቀሩት አየር መንገድ በቃ። እነሄሉም ተሳትፈዋል። እና አየር መንገድ በነገራችን ላይ እንትን ልታዘጋጅ ይገባል፣ ሴሌ ሴለብሬት ኢትዮበሮችን በሙሉ ሰብስበ ሰሌብሬት ልታዘጋጅ ይገባል፣ በእውነቱ ያረገጠ ስለሌለ ማለት ነው። እናም እንግዲህ ያብ ሲጀመር ሊሄድ አልነበረም፣ ሄሉን ለመፈተን ጨክና ትለቀኛለች ወይንስ እንዴት ነው የሚል መንገድን ለመጠቀም እንጂ የፈለገ ካልመጣች የፈለገ ተአምር ቢሆን ያብ በቀላሉ እሷን ሊለቅ አይችልም። እነዛ ተደብድቦ ይፋን ለማታል ወንድ ልጅ ምንድነው የሚባለው? በሚስትና በሀገር ቀልድ የለም ይላል ያገሬ ሰው። ኦኬ እና ይፋለማል እስከ ጥግ ድረስ መሞት ካለበትም ይሞታል እንጂ አይፋታም ነበር በቀላሉ። ነገር ግን እስኪ ቆይ እኔ ከጸቡም ከምኑ ወደ እኔ ትመለሳለችን ወይንስ አትመለስም ብሎ በማሰብ አየር መንገድን ተጠቀማት እንጂ ሻንጣዋን ባዶናት እሱም አይሄድም። አሁ እቺን ነጭ ነጭ አንነጋገርን? አይሄድም፣ ሊሄድ አልነበረም እሷ በድብድቡም በምኑም ስትፈትነው እሱ ደግሞ በቃ እቺ ነገርማ እኔ በጸብ አልመልሳትም፣ ፍቅሬን በጸብ ማደን አልችልም። ማደገባቸው ሁሌ ብሰል ብሰል አይደለም ምንለው ያልፈላሽ ሮታል ተክተካ እንዴት ትገፈዋለ ምናምን አልነበር ስንለ የነበረው። ስለዚህ እሱ በደንብ ማሰብ ጀመረ፣ መረጋጋት ጀመረ። የእኛ ምክር ሰራ ሰራ፣ አያችሁ ከዛ ሞኩ ማለት ጭንቅላቱ እየተከፈተለት እየተከፈተለት በሚሄድ ሰዓት የራሱን ዘዴ ማምጣት ጀመረ ማለት ነው። ነገር ግን ያብ አሁንም አላበቃም፣ አላበቃም። አስረግጭ የምነግራችሁ ነገር ያብ ትንሽ ከተነፈሰ ይቼ የፈሰሰችውን ደም በጁሱ አጥሚቱን በገንፎም ከተካ በኋላ ያንን ገንፎ እንደሚቀጠቅጠው እኔ እነግራችኋለሁ ከወዲሁ ማለት ነው። ከወዲሁ ነግራችኋለሁ፣ ምክንያቱም እንዲህ ወንድ ልጅ ተመቶ ዝቅ ካለ እውነት እውነት እውነት እውነት እውነት ሊደንቅ የሚገባው ወንድ ነው የሚሆነው። ልጅቷ አሳዘነችኝ የምትሉ ሰዎች ደግሞ ምንም አታሳዝንም። እሷም አሁን በቀጣይ የራሷን ተንኮል ወይም ነገር ይዛ ትመጣ ይሆናል። ማን ያውቃል፣ ማን ያውቃል። ለማንኛውም ልኡልዬን ጠንበለሌን ስትሰድቡ የከረማችሁ በሙሉ እ ይሄውላችሁ፣ የወንድምነት ጥጉን አሳይቷል። እውነት አሁን ለሱ ለራሱ የሚፈልጋት ቢሆን ኖሮ ይህን ሁሉ ጥግ ድረስ እንደማይሄድ እንደማይሄድ ይገባችኋል አደለ? መቼም አንድ ሰው ለራሱ የሚፈልገው ሰው ደስ እያለው በክፍተቱ እየተጠቀመ ይገባል እንጂ በዚህ ልክ ከነሱ ጎን ቆሞ ለማስታረቅ አይጥርም ነበር። አንተ ስለምትፈልጋት ነው እኛኛኛኛ ስትሉ የነበራችሁ እ ልኡልዬ ጠንበለሌ እንደማይፈልጋት እህቱ እንደሆነች ለእህቱ ጥግ ድረስ ዋጋ እንደሚከፍል አሳይቷችኋል። ምን አፋላችሁ? እንግዲህ አሁን ምን አፋላችሁ? እስኪ ንገሩኝ። ለነገሩ ነገሩ እናንተ ዛሬ የምትሉት አታጡም። መቼ አንዴ መርዛችሁታል። በቃ የሆነ በቃ ጥሩ ነገር ለማስተ እንትን ለማለት አትፈልጉም። የእውነቱን ስነግራችሁ እንጂ ልኡል ከመጀመሪያውም ጀምሮ ሲታገል የነበረው ነገር የተበላሸውን ለማስተካከል፣ ሄዱን ከክፉ ነገር ለመጠበቅ ሲያደረግ ነበር፣ ትግል እያደረገ የነበረው እንጂ እሷን ፈልጓት ምናምን አለም እንዴ! ሲጀመር ቢፈልጋት መጀመሪያ እንዴት አሳልፈው ለሱ ይሰጧል? እሱ እኮ ነው ያስተዋወቃቸው። እናንተ ምን ሆናችሁ ነው? እንዴት ነው የምታስቡት እንዴ? ልውልዬ እኔ ጠንበለል ምን ገና ታምር ይሰራል። ታምር ነው መነግራችሁ። ግን ከልዩ ጋር የምትሉትን ነገር ስነ ስርዓት ያዙ እንዴ። እሷ ልቧ እኮ አሁንም ያብ ጋ ነው። ምን ሆናችሁ ነው? ከእሷ ጋር መሆን እንደማይችል ስለገባት ነው ሁለቱም ማስታረቂያ የወደደችው እንጂ ኮ ፈልጋ ኮ አይደለም እኔ ቼን ውስጥ አስተደም ፈልገን ከሆነች ለምን ደግሞ እንግዲህ በቃ አስደበደበች አስደበደበች። ታዲያ ወንድ ልጅ ነው፣ ዘራፍ ብሎ ተነሳ ዛሬ። ምንድን ነው መቅመት አለበት። አንዳንዴ ወንድ ልጅ ምንድን ነው ሁሌ ሴት ናት እንዲንዳ የምትቀጠቀጠው ረጉድ ነው። ልኡልና ልዩ በጣም ወዳቸዋለሁ፣ ግን ብዙም ዋጋ ከፍለዋል። ያ በስተመጨረሻ ያንተም በመሆኗ ደስ ብሎኛል። ሌሉ ግን በጣም አናደሽኛል። ይሄ ነገር እንዳይደገም፣ አይደገምም፣ አይደገምም በአዲስ ምዕራፍ ስንመጣ ተሻሽሎ ይመጣል እንዳታስቡ። ልዩ ግን አሳዘነች። የምርዝን መስጠት ማለት ከባድ ነው እንዴ እንዴ እንዴ እንዴ እንዴ በጣም አሳዘነች። ሻርለ ሲጀመር የምናቴ አረተቡኝ ስ እኔ ሲጀመር ቀድሞ የተለየውትን ሰው ዞር ብዬ አላየውም። ባጣቆየኝ እንዲያደረገኝ እድል አልፈቅድለትም። ከሄደ ሄደ ነው ገባሽ እሷ አሁን ትልቁ ዝቅጥ ያለ አይምሮ አስተሳሰቧ የዘቀጠው ለዛውም፣ ቀለበት ያሰረላት ሰው እያለች ሰበብ ተጠቅሞ ወደ እሷ የመጣው ሰው ለመመለስ ማሰቧ በራሱ መዝቀጥ ነው። እውነቱን ስነግርሽ ማለት ነው። ሲቀጥል ደግሞ እኔ ወደ ኋላ አልመለስም። የኔን ነው የምነግራቸው። እኔ ስለሌለው አያገባኝም። እኔ የተለየሁትን ሰው በፈለገ ተአምር ቢሆን ለድጋሚ አብረው ልኖር አልችልም። ምናልባት የተለየሁበት መንገድ ህይወት አስገድዳኝ ነገሮች ከአቅሜ በላይ ሆኖ በስደት ምክንያት ምናምን። አሁን እናቴና ሄሉ ቢገናኙ አይደንቅም። ምክንያቱም እየተዋደዱ የተለያዩ ሰዎች ስለሆኑ ማለት ነው። በቃ አንዳንዴ እንጀራ፣ ስደት፣ ህይወት እንደዚህ ያምጣል። ከዛ ውጭ ግን ሀገር ላይ ሆኖ እስኪበቃው ድረስ ልክልኬን እየነገረኝ እየሞለጨኝ፣ ዝቅ እያደረገኝ፣ እያዋረደኝ ብዙ ነገር ካደረገኝ በኋላ ላልነሳ ሰብሮኝ ሄዶ መነሳቴን ሲያውቅ ወደ እኔ ህይወት መጥቶ እኝኝ ቢል ኧረ ጉድ ነው። እኔ የወንጉትን ነው በነገራችን ላይ የምነግራችሁ። ያልወንጉትን አልሆነ አልነግራችሁም። እኔ መነሳት አይቶ የመጣ ሰው ስላለ፣ ገባችሁ? ያን ሰው አላስተናገርኩትም። ወደፊትም፣ ዛሬም፣ ነገም ላስተናግዷቸው። ሲያለቅስ ይኖራል እንጂ ማለት ነው። እኔን እያየት እየተቃጠረ ይኖራል። ለምን? በእድገቴ በለውጤ ማለት ነው እንጂ አልመልስም። ወደ ህይወት ነጭ ነጫም ማለት ነው። ስለዚህ ፍቅር የሚባል ነገር እና እሷ አሳልፈ የሰጠችው በቃ። ለማንኛውም በጣም ነው የምወዳት። ላይክ ሰብስክራይብ አድርጉ እንዳይረዝምባችሁ። የሰው ልጅ ጅማሬው ሳይሆን ፍጻሚ ሲያምረው እና ፍጻሚያችሁ ይመር። አሜን። ፈጣሪ ወጥቶ ከመቅረት ይሰውረን፣ ለሀገራችን ያብቃን። በስደት የምንሰራው ገንዘባችን ሰላሳ ስልሳ መቶ ጥሩ ነገር የምናፈራበት ሀገራችን፣ ፎይ ብለን የምንኖርበት እንጀራ የምንመሰርትበት ያርግልን፣ ገንዘባችን ይባርክልን ፈጣሪ። እኔ ስደተኛ እህቶች የወዳችኋለሁ። ደህና ሁኑልኝ። ቻው።